ደሜን አታፊው። ቆይ፣ አንቺ ማንሽ? አየሽ፣ እዚህ ቤት ማን ምን እንደሆነ እንኳን ሳታቂ ነው የምትንጣጩ። አዎ፣ በቃ ማንም ሙኝኔን ተፋችኝ። ያቆሸሻ ነግሬያት ነው። አዎ፣ መመጻደቋን ማታቆም ከሆነ ልክ ልኳን ነው የምነግራት። እንዴት ብደፍሬኝ ነው? ቆይ፣ ቢገባሽ፣ ይኸውልሽ፣ ወንድነቴን ትቼ ለቤቴ ስል ዝም ብዬ ተቀምጬ ነበር። አንቺ ግን ክብር የሚባል ነገር የማይገባሽ ሰው ነሽ። በቃ ቆይ፣ አንተ ማን ስለሆንክ ነው እኔን የምትመታኝ? በሚስቴ እኔና ምን እንደማደርግሽ አሳይሻለሁ። እሺ ጥሩ። በጽናትና በኪራ ህይወት መካከል ገብታ የምታምሰው ሴት ዛሬ ላይ በሰኒ እጅ ገብታለች። ጫት እየቃመች እያለ ባለፈው እንግዲህ ሄጄ ማንቁርቷን አንቄ ነው ማስወጣት እያለች እየፎከረች ነበር ሰኒ። ዛሬ ላይ ዋጋዋን ሰታታለች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው ተወዳጅና አስተማሪ የሆነውን ጽናት ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸርላይክ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ባለፈው እንዳየነው እንግዲህ ሶስት ቀን አሳድሩኝ ትብብራችሁን እፈልጋለሁ፣ ተባበሩኝ ብላ የመጣችሁ ሴት ዛሬ ላይ በኪራ ቤት ህይወታቸውን ከማመሷም አልፎ ዛሬ ላይ እንግዲህ ጫትና ሲጃራ እየቃመችበት እያጨሰችበት ትገኛለች። ጽናትም ደርሳባታለች። በጣም ተናዳ እንግዲህ ነገሮቹን በመሸፋፈን ጽናት ትታትም ነበረ። ለሰኒም ነግራታለች። ሰኒ እንግዲህ ማንቆርቷን አንቄ ነው ማስወጣት እንዳለችው ዛሬ ይሄዳላታለች። ሄዳም እንግዲህ ምነው ቤቱን የእብድ ቤት አስመሰልሽው ምን እያደረግሽ ነው ብላም ትላታለች። ይሄ ምንድን ነው ብላም ስጠይቃት ወይ ምንድን ነው ትፈልጊ ነበር እንዴ? አልቋል እንግዲህ ከለው ላይ ፈልጊ እያለች አትም ስትልም ነበረ። ሰኒም እንግዲህ በጣም ተናደድ ምንድን ነው? ምን እያደረግሽ ነው? ለምንድን ነው ቤቱን እንደዚህ ያስመሰልሽው? ብላም ስትላትም ነበረ። ተይኝ ባክሽ፣ ልኖርበት ሕይወቴን አታበላሽኝ እያለች እሷም እንግዲህ ያው የሚያስጠላ የሚያስጠላዋን መልስ ስትመልስላትም ነበረ። አሁን ጨርቅሽ ለቃቅመሽ ውጪ እያለች አትም ስትል እንግዲህ አንቺ ማነሽ ብላ ትላታለች። አንቺ ማነሽ የዚህ ቤት ማንነት ማን ማን መሆኑን ሳታቂ ዝም ብለሽ ትንቀባረር ያለሽ እንግዲህ ውጭ እያለች ያተም ስትላትም ነበረ። ግን ልጅቷ ሰው የምትፈራ ሴት ለሰው ክብር ያላት ልጅ አይደለችም። እውነትም ሴተኛ አዳሪ እንደዚ አይነት ሴት አይደለችም። ዝም በኝ ባክሽ ትላታለች። በዚሁም አጋጣሚ ጽናት ትመጣለች። ጽናት እንግዲህ ታይ ብላ ሰኒን ተጋብዛታለች። ሰኒ ግን መጋበዝ አልፈለገችም። ዝም በይ ባክሽ፣ አንቺ ደግሞ ይሄ ዝምታሽ ነው ሰው እንዲህ ንቅሽ ያስደረገች ብላ ትላታለች። ጽናትም ታዲያ ምን ላድርግ፣ ኪራኮ ተናዶ ስለነበረ ይህን ነገር መናገር አልፈለግኩም ለዛ ብዬ ነው፣ ምናምን እያለች እንግዲህ ጽናት ነገሮችን መሸፋፈን ስለለመደች፣ ቶሎ መውጣትም ስላለመደች በቃ ራሷን እየጎዳች የሰውን ደስታ ለሰው ደስታ መኖር ነው የምትፈልገው። ለዛም ምክንያት እንግዲህ ኪራን አላናድድን ብላ ነው እሷም ያልተናገረችውም ማለት ነው። ከዛ ምንድን ነው ባለቤቷ እያለች ያው ባለቤቷ እያለች የቁናው ተንጣጣ ነው የሚል አማርኛ ተርታባታለች። በሰኝ ላይ ባክሽን አሁን ለቃቅሜና ውጪ ብለታለች። ለቃቅማ ይዛ ወታለች። እንግዲህ የሄደችበትም ወደ ጓዳ ነው የሄደችው። ከቤት አልወጣችም፣ ግን እንድትወጣ ሁሉም አመነጫጭቋታል። ልጅቷ ግን መውጣት ፍላጎት የላትም። ኪራ እያለ ማንንም አልፈራ፣ ኪራ ባይኖር ግን ፈራችሁ ነበር እያለች እንግዲህ በኪራ ተመክታለች ማለት ነው። እነሱም ግራ ገብቷቸዋል። ግን ይችልሽ ኪራ ምንድን ነው? ለሷ ከኪራ ጋር ሲያገናኛቸው ምክንያት ምንድን ነው እያሉ እንግዲህ ሁሉም ጥርጣሬ ፈጥሮባቸዋል ማለት ነው። ሰኒም በጣም ተናዳ፣ ለምን አልደወልሽልኝም ነበር? ለምን እንደዚህ እንደዚህ ብለሽ አልነገርሽኝም ነበር እያለች እየተጨቃጨቁ እያለ ክብሮ ይመጣል። ክብሮም ይመጣና ምንድን ነው ሆስፒታል የገባ ሰው አለ፣ ማነው? መራዊት ሆስፒታል ገባች እያለ ሲላትም ነበረ። ነገር ግን አታሟርትባት መራዊት ደህና ነች እያለች ትላለች። አይ ሆስፒታል ስትሄድ ሰምቼ ነው ምናምን እያለ ስትል እንግዲህ ያቺ ነች ብላ እንግዲህ ስሟን ልትናገር ስለ እሷ ማንነት ልትናገር ለክብሮ ልትነግረው ስትል ጽናት መታለች። ተይ ሰኒ ትላለች። ነገሩንም ለመደባበቅ ትሞክር ያለች እንዴት ትላታለች። እንግዲህ ሰኒ ለጽናት እንዲያውም ያህያ መጋለቢያ ታድርግበት ብላት እንግዲህ ተናዳ ትሄዳለች። ማለት ነው ምንድን ነው የተፈጠረው ነገር ብላም ስትል እንግዲህ አይ ተናዳለች ስሟንም አያት ትያዝልኝም ልጅቷ በርግጥ ከዛ ከሷ ጋር ተጣልታ ነው ብላ ትላታለች። አይ እንደተናደደችማ አየኋት እኮ ብሎ የሚላል እንግዲህ፣ በዚሁም አጋጣሚ ጽናት ቤቱን እያጸዳችም እያለ አጸዳድታ እንግዲህ ወደ ክፍሏ ገብታም ነበረ። ኪራ ግን ምንድነው ለምን ቆየ እያለችም ትል ነበረ። እነ ኪራ ግን በጣም ጨንቆታል። ቤት ውስጥ መግባትም አስጠልቶታል። እነ ኪራ፣ እነ ናሆም፣ እነ ቅዱስ ሆነው እንግዲህ አንድ ቁጭ ብለው አንድ ቦታ እየተመካከሩ ነበረ። ለምን እውነታውን አንናገርም? እውነታውን መናገር ይሻላል እውነት መቼም ቢሆን ተደብቃ አትቀርም፣ የወጣ ቀን ይጎዳ ካል እያሉ እየመከሩትም ነበረ። ነገር ግን ኪራ መናገር አልፈለገም ይሄን ነገር ተሰማች ሲ እስከ መጨረሻው ለእኔ ያላት እምነት ያበቃል እያለም ነበረ። እንግዲህ ነገር ግን እውነታው እንደዚህ አይደለም፣ እውነቱን መናገር ያለብን እያሉ ሁሉም ሲሉትም ነበረ ናሆሚም ቅዱስም ሲለው ነበረ። ኪራ ግን ፍቃደኛ አልሆነ። መቼም ቢሆን አልናገርም፣ እስከ ሶስት ቀን እታገሳለሁ ትወጣለች ነገር ግን ልጅቷ ብትወጣም ይህን ነገር ልትጠቀምበት ትችላለች፣ ትጎዳሃለች፣ እያሉ እየመከሩትም ነበረ። በዚሁም አጋጣሚ እንተኛ ብሎ ወደ ናና አሁን ቤት ሄዳሉ። ሰኒም እንግዲህ ከክብሮ ጋር ያላትን ግንኙነት እንግዲህ ድምቅ ድምቅ እያደረጉት ነው። እሷ ተኝታ ባለችበት ክብሮ እያንኳኳ ነበረ። ሲያንኳኳም ያንኳኳም እንግዲህ በዛም የሄደው ሰኒ ምን ላይ እንደሆነች ለማየት ነው ተናዳ ስላያት ወደ ስራ ሲያልፍ ነው እንግዲህ ሰኒንም ሊያት ወደዛ የሄደው በዚሁም አጋጣሚ በር ሲያንኳኳ እሷ ተኝታ ነበረ ስልክ የሚደውልላታል ማን ነው በዚህን ሰዓት ስልክ የሚደውለው ማን ነው ከእንቅልፌ የሚቀሰቅሰኝ እያለችም እንግዲህ መጨረሻ ላይ የበር ድምፅ ሰምታ በሩን ከፍታለታለች። ለምን መጣ ለምን ተንቅልፍ የቀሰቀስከኝ? ብላ ትለዋለች። አይ ማታን ስለተናደድሽ በዚሁ አይችሽ ወደ ስራ ልግባ ብዬ ነው ትለዋለች። እንግዲህ ይላታል። ነገር ግን ሰኒ አትሂድ ዛሬ ከስራ ቅር ትለዋለች። ከስራ የቀረ ምናምን እያለ እንግዲህ እነሱም ቀልዳቸውን እያወሩ እያወገዙም ነበረ። በዚሁም አጋጣሚ ሰኒ ጽናት ክፍሏ ገብታ ኪራ ለመንቀረ እያለች እያሰበች እያለ ኪራም ወደ እሷ ይሄዳል። እንግዲህ አንዳንድ ነገሮችን መቼም ቢሆን ፅ ኢኒያንችንኝ ምንም ቢፈጠር እኔ ላይ ያለሽ እምነት አደራ እያለ እንግዲህ እየለመናት ይገኛል እሱም እንግዲህ ጽናትም እንግዲህ መቼም ቢሆን ከአባቴ ቀጥሎ አንተ ነክ ለእኔ ያገኘሁ አለሜ ነክ እያለች እያወገዘች ትገኛለች ግን ለምንድነው የደበረ የተፈጠረ ችግር አለ እንደ በላ ስትለውም እንግዲህ አይ ምንም የተፈጠረ ችግር የለም ብሏታል ነገሩን ሸፋፍኖታል ማለት ነው እንግዲህ በዚሁም አጋጣሚ መራዊት መታ ነበረ። ጽናት ጋር ምንድን ነው ያለውን ነገር ትነግራታለች። ጫት ትቃምች እንደሆነም ትነግራታለች። ግን ለምንድን ነው ለኪራ ያልነገርሽው ብላም ስትላት፣ እንግዲህ መራዊት ኪራይን ሰሞን ጥሩም ላይ አይደለም ስሜቱ፣ ተናዷል፣ ለዛም ብዬ ነው ብላ ትላለች። እንግዲህ ጽናት ልጅቷ እንደምን አልጠይቅ ሻትን ብላ ስትላት እንግዲህ ልጅቷን ሳያት በጣም ስለምታናድድ በቃ ማየትም አልፈለኩም ብላ ትላታለች። እኔ አሁን እጠይቃት አለሁ ብላም ስትል ምንድ ነው የምትጠይቂያት ብላም ስትላት አይ እሱን ለእኔ ተይልኝ ብላ ቀጥታ እንግባ ብለው ይገባሉ። በዚሁም አጋጣሚ እንግዲህ መራዊት አንዳንድ ነገሮችን ስትጠይቃት ነበር። ኪራ ምንሽ ነው ስትላት እንግዲህ ዘመዴ ነው ብላም ስትል እኔ የማላቀው ዘመድ ደግሞ የመቸው ዝምድና ስትል አይ ዝምድና ግዴታ ስለተዋለዱ አይደለም ብላም ስትላትም እንግዲህ በዚሁም አጋጣሚ አንዳንድ ነገሮችን ስትጠይቃትም እንግዲህ የመለሰችላት መልስ ለሷ ተገቢ ስላልሆነ በዚሁም አጋጣሚ ጽናትን በቃ ስለ ጽናት ያላትን አመለካከት በቃ ስለማትወዳት የጽናትን አረኪ አንዳንዴ ነገር እያለቻትም ነበረ። በዚሁም አጋጣሚ ጽናት የተ የተነገረላት ልጅ ነች፣ በጣም ጨዋ ሴት ነች እያለችን መራዊትም ስትላትም ነበር። አየናት እኮ የተነገረለት ሰው እያለች እንግዲህ የራሷን ተረት እየተረተች ነበር ልጅቷን፣ ማለት ነው ስለ ጽናት ምንም ነገር እንዳታወሪ ዝም በይ ትላት እና መራዊትም ትሄዳለች ወደ ኩሽና ትገባለች። ኩሽናም ስትገባ ግን ምን ምን አይነቷን ጋፍርን ያመጣችሁብን ምን አይነት ልጅ ነች ይቺ? እያለችም ስትል እንግዲህ ምንድን ነው ምናምን እያለች ስትል እንግዲህ ስንደሰደበቻት እና አንዳንድ ነገሮችን እንዳለቻት እየነገረችም ነበረ። ለማንኛውም አምፂ አይዞሽ እኔ አሁን ወደ ቤት ልሄድ ምንም ቤት ስራ አልሰራውም ብላ ትላታለች። በዚህ አጋጣሚ ናሆሚ እና ኪራ እቤት ተኝተውም ነበረ። ልሸኝሽ ትላታለች ጽናት። አልፈልግም ይሄን ለዚች ሴትማ ይሄን ቤት ለቀሽ እንዳትወጪ ብላም ትላታለች። እስከ በር ድረስ ትሸኛታለች። እንግዲህ መራዊት ወደ ቤት ስትሄድ ኪራ ተኝቶም እየቀዠ ነበረ። በሩን ከፍታ ስትገባ በጣም ይደነግጣል። ከዛ ደንግጠው ይነሳሉ። እንግዲህ አንዳንድ ነገሮችን እያለም ነበረ። ናሁን ደንግጦ ተበላክ ይለዋል። እንግዲህ ይቀባጀር ክኮኖ ምን እያልክ ነው? ልጅቷ የሚገባት ቢሆን ዛሬ አልቆልክ ነበር ተበልተክ ነበር። ግን ልጅቷ አይገባትም እያለም እንግዲህ አንዳንድ ነገሮችን ሲል ነበረ። በዚሁም አጋጣሚ ኬራ ወደ ቤት ሄዷል እንግዲህ ግን የታምሽተህ ነው ምናምን ትለዋለች። እሷም አልተኛሽም እንዴ ብሎ ይላታል። እኛን ተሳት መጣ መቼ ነው ተኝቼ የማውቀው ብላም ስትለው እንግዲህ አንዳንድ ነገሮችን እንግዲህ ቃል ምንም መቼም ቢሆን እንደማትጠለው ምንም ነገር ቢፈጠር ምንም እምነቷ ከሱ እንዳይቀንስ አንዳንድ ነገሮችን ሲላትም ሲመክራትም ነበረ። እንግዲህ ይቅርታም እያላትም ነበረ። በዚሁም አጋጣሚ እሷ መቼም ቢሆን አንተን አልጠላክም እያለችው በዚሁም እንግዲህ ወደ ሊዝናን ወደ ውጭም ወጥተዋል። ወደ ውጭም እየወጡ እንግዲህ እሱ በሀሳብ እየሰረቀው ዝም እያለ ነበር ኪራም ምንድን ነው ግን እንውጣ እኮ ያልከኝ አንዳንድ ነገሮችን እንድናወራ ነው፣ ዝም አልከኝ ብላ ትለዋለች። ይቅርታ ይላታል። እንግዲህ ምን ነው ደበረሽ እንዴ ምናምን ይላታል። በዚሁ አጋጣሚ ግን ለምን ኪራ የተፈጠረ ችግር አለ እንዴ አመሬ ተቀየረብክ እንዴ እያለችም ስትለውም ነበር። ምንም ነገር አልተቀየረብኝም፣ ጽናቴን የመቼም ቢሆን ሁሌም ወድሻለሁ እያላትም ነበረ። እሺ አሁን ጁስ አምሮኛል ጁስ እንጠጣ እያለችው እንግዲህ እሷም እነሱም ወደ ጁስ ሊጋብዛት ሄዷል። ግን ያመረኝ አመረኝ በዛ ምንድን ነው የልጁን ስም እየጠራ መጣች እንዴ እያለም ሲልም ነበረ። ጽናትም እንግዲህ የኪራ አመል መቀየር በጣም ጨንቋታል። አሁን ለመውለድ ዝግጁ አይደልሁም ስልህ ከፋክ እንዴ እያለችም ስትለውም ነበር። አይደለም መቼም ቢሆን በአንቺ አይከፋኝም እያላትም ነበረ። ክብሮም እንግዲህ ከሰኒ ጋር ያለውን ነገር እንግዲህ እቆያለሁ ብሏትም እዛው ቆዩ። አንዳንድ ነገር እያወራችው ነበረ ሰኒ ማለት ነው ከሰራተኛ ዋጋ ምን እንደተፈጠረ ከጠረጴዛው ስርተኝታ እንግዲህ ስለሱ አንዳንድ ነገሮችን አሰሪዋ ሲያወራ ለአራት ቀን ታሆን ወዲያ ምንም ችግር ቢፈጠር አልምርሽም አስወጣሽ አለሁ ብሎ አለኝ። እያለችም አንዳንድ ታሪኳን ስትነግረው ነበረ። ግን እኮ ገረምሽ ና ምንድን ነው እንደዚህ ያላባረረሽ? እያለ ሲላት ምን ነው ያለመባረሬ ቁጨክ እንዴ ምናምን ትለዋለች። እንግዲህ አይ እንደዚ አይደለም ብሎም እንግዲህ ገርሞት ሲጠይቃት እኔ በስራ ያለኝን የጭንቅላቴን እውቀት ስለማካፍላቸው እንደኔ ሰራተኛ ስለማያገኙ ነው እኔን ያላባረረኝ። እነሱ ገንዘብ አላቸው፣ ገንዘባቸውን ደግሞ እያለች እንግዲህ አንዳንድ ነገሮችን ስትለው ነበር። እሷን በጣም ይገርማል። እንግዲህ የነቃሽ ነሽ ቀጤበት እያላትም እንግዲህ በዚሁ ቻው የዚህ ቤት ምግብ በቃ ሰራተኛ አደረግሽኛ አይደለም እንዴ ብሎም ሲላት፣ እንግዲህ አንተም እሱ ለምደክ ነው የምትመላለሰው ትለዋለች። በዚሁም አጋጣሚ ለማንኛውም ማሁል ሄድ ብሎ ቻው ብለዋት ይሄዳል። እንግዲህ ኪራና ጽናትም እንግዲህ ሊጋብዛት ምንድን ነው ስሙ ጁስ ሊጋብዛት ሄዷል። እንግዲህ በዚሁም አጋጣሚ እጋብዝሻለሁ ላንቺ ያልሆነ ለማን ይሆናል ብሏታል። ውድ ቤተሰቦች ይቺ ሴት ወታ እውነታው ጽናት ትሰማ ይሆን አሳባ ይሆን? የሚለውን ደግሞ በሌላ ቪዲዮ ይዘን የምንመጣ ይሆናል። ለዛሬ ያበቃው እዚህ ጋ ነው። በሰላም ዋሉልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ